መኪናው ጉዞ ጀመረ። ልክ ጉዞ ሲጀምር ሀገራችሁ ያምራል አልኳት ለዚች ልጅ። የዚህ ሀገር ልጅ አለ ማለት ይሄ ታሪክ የነገርኳት እዛ ቻይና ያጠቀማቸው የነበሩ እንትኖች ነበሩ፣ ዶክመንቶች፣ መታወቂያ እነሱ እነሱን እያወጣሁ ሳሳያት አለቀሰች። ከዛ እንግዲህ ይች ልጅ መስተንግዶ ነው የምትሰራው። ግማሽ ቀን መስተንግዶ ትሰራለች፣ ግማሽ ቀን ደግሞ ሪፍት ቫሊ ዩኒቨርሲቲ ውስጥ ነርሲንግ ትማራለች። ቅዳሜና ደግሞ አዲስ አበባ እየመጣች ዲኮር ትሰራለች። ድንገት ዲኮር ለመስራት ስመጣ ያገኘች አዲስ አበባ ና በቃ እኔ ወደ ደብረ ዘይት ውስዳለው፣ እኔ ያግዛለው ብላ ቃል ገባችልኝ። መገናኛ ጋር ወረድን። እንደ ነገ ቫለንታይን ዴ ነው ቸኮሌት ገዛችልኝ። እርቦሃል እኮ በጣም እርቦኛል። ገንዘብ አልነበራትም። እንደ ነገ ይሁን እንደ ትናንት ብቻ ቫለንታይን ዴ ነበር። ጥሩ ነው ይዘጋልና ቸኮሌት ገዛችልኝ። ቸኮሌቱ ሰጠችኝ። ተለያየን። ስልኳን ሰጣኝ ነበር። ለአንበረት አካባቢ ሄጄ ከሰዓት ደውልላት። ደውላት ደውላት ጀመረ ብዙ ፕላን አወጣው በእርሳስ ወረቀት ላይ። ከዚህ በኋላ የሚረዳኝ ሰው ካገኘሁማ በቃ ተለውጬ ምናምን ብዬ። ምክንያቱም ትንሽ የምጠለልባት ቤት ፈልጋለሁ፣ ለመለወጥ ፈልጓል። ውስጥ የሚያስጠጋኝም ሰው ፈልግ ያለው። ምክንያቱም እንዴት ብዬ ኤክስፕላይን እንደማድረግ አላውቅም። ቺቼንያ ለሊቱ ሙሉ ቁጭ ነው የማደርገው፣ አልተኛም። ጠዋት በእግሬ ነው ደግሞ የሚሄደው። ድሮ የካባዶ ተብሎ የሚጠራ ሰፈር አለ፣ እዛ ጂዛ ነው ምተኛው። ቀን ቀን ነው ምተኛው፣ ማታ ማታ እዚያ መጥቼ ቁጭ ነው የሚለው አንዲት ቦርሳ አለችኝ ትንሽዬ ልብስ አለኝ እሷን ይዤ ነው ቁጭ ምለውና ኑሮ በጣም ያ ህይወት በጣም ከብዶኝና አስጨንቆኝ ስለነበረ የሚያስጠጋኝ ሰው ፈልግ ነበር። ስደውላ ስደውላት አታነሳም። በቃ ይህ የሰው ልጅ እንዳው ምን አለ ተስፋ ባሰጠኝ አልኩኝ። እዛው ለንበረት አካባቢ አደርኩኝ። በንጋታው ጠዋት ትናንትና ቸኮሌት የገዛችልኝ ቦታ ሂጄ በባለሱቁ ሱቅ ደጋግሜ ደወልኩላት፣ አታነሳም። ረጅም ሰዓት ጠበኳት። እስከ ቀኑ ስድስት ሰዓት ሰባት ሰዓት አካባቢ ወደ 7 ሰዓት አካባቢ ይመስለኛል። ባለሱቁ 66 ቤት አንተ ነው የደወልከው አለኝ። አንገቱን አወጣና፣ አዎ እኔ ነኝ አልኩት። ነው አዎ ነው እንጂ አዎ እና አነሳት። ሄሎ አልኳት። ሄሎ የትና አለች። ያለሁበትን ቦታ ነገርኳት። ጠብቀኝ አለች። ከርቀት ስለተኝ የሮጥች ነው የመጣችሁና ሰው ካቀፈኝ፣ አይደለም ካስጠጋኝ፣ ረጅም ጊዜ ሆኖታል። ጥምጥም ጥንጥም አለችብኝ። እምባ አይኑ አቅሯል። ስለጠበቅኳት አመሰገነችኝ እና እኔም ረዳቱላ መሰለኝ አመሰገነችኝ፣ አቀፈችኝ። ከዛ ወደ ደብረ ዘይት ወደ አገር ይዛኝ ሄደች። መናኸሪያ አካባቢ ትናንሽ ቤቶች አሉ። በየአይነት ገዛችልኝ። ጥርግ አርግቼ በለው ቴርቦናል። እና ከዛ ሁለት ምርጫ አስቀምጠችልኝ አሁን እኔ ቤት ትኖራለህ ወይንስ ቤት ልከራይልህና ትንሽ የፍራይ ሰጥቼ የቤት ኪራይ እየከፈልኩልህ ምግብ እያመላለስኩልህ ስራ ምናምን ቤት። ምክንያቱም ምናለ መስለ እቺ ልጅ ነገ የቤት ኪራይ ጎዳና ነው እንደሆነ ጎዳና እሱ ብቻ ነው። አይ ሌላ ሌላ ሀሳብ አልነበረም። ለነገሩ በዛን ሰዓት ውስጥ ረሃብ ነው እንጂ ያለ የፍቅር ረሃብ፣ ነገም እንዳልወድቅ አንቺ ቤት አልኳት። ደረገጠች ወደ ቤቷ ይዛ ሄደች። ሺቲዋን አለበሰችኝ። ልብሴን በጠቅላላ ልኬ ልብሴን ታጥቦ ጀመር። ልብሴ የሚወጣው ጭቃ ነው። ጭቃውን ትደፋለች። ጎረቤት ደግሞ እንዳመጣሽ እንዳይላት ወጣ ስል ግባ እያለች ትጮዋለች። ትቆጣኛለች። ቀሚስ ያለበሰችኝ ደሱ እንደዛ እያለ ትንሽ ፍራሽ ሰጠችኝ። እሷ ቤት አደርኩኝ። እያለ እያለ እዛው ቆየው ሳናስበው፣ ከእሷ ጋርም ወደ ፍቅር ህይወት ውስጥ ገባን። አንተ ወደ አልጋው ሄድክ ወይስ እሷ ወደ ፍራሹ መጣቸው? እሷም ፍራሽ ላይ ነው መሬት ነው የምትተኛ፣ እኔም መሬት ላይ ነው የምተኛው። እሷም በጣም በከባድ በችግር ነው የምትኖረው፣ መስተንግዶ እየሰራች ከዛች ላይ የምታገኛት ትምህርት እየከፈለች ምናምን ነው የምትኖረው። እኔ ቀደምኩኝ። ወደ ፍቅር ስሜት ውስጥ ገባ። ስለዚህ ሌሊት ላይ ዝም በየሳስብ እየተገላበጥክ የሚችለው እኔ አንተ ነው። ወደ ፍቅር ተቀየረ፣ ወደ ፍቅር ተቀየረ። እኔ ለባለቤቷ አድናቆት አለኝ። የጎዳና ተዳዳሪ አጥባ አጥና ከዛ ሁሉ መስዋዕት በዚህ ላይ ደግሞ ሳይኖራት የዓመቱ ምርጥ አፍቃሪ ብያታለሁ። ምርጥ ሚስት